ጥያቄዎች አሉ። በዛ ላይም ደግሞ በየዕለቱ እየተሰሙ የሚገኙ የዘውውርም ጉዳዮች አሉ አርሰናል ላይ። አንደኛ በአርሰናል ቤት የነ ቶማስ ፓርቴ እንደዚሁም ደግሞ ትሮሰርድ ኮንትራትን የማራዘም ጉዳይ እየተሰማ ነው። ሊያራዝም ይፈልጋል አርሰናልና እዛ ላይ የተወሰኑ ንግግሮች አሉ የሚል አንድ መረጃም እየወጣ ነበረ። ሌላ ግን ትልቁ ትኩረት የወሰደው የሮድሪጎ ጉዳይ ይመስለኛል። ሮድሪጎ ወደ አርሰናል ሊመጣ የሚችልበት እድል ምን ያክል ነው? ምክንያቱም ዜናዎቹ በተለያየ መገናኛ ብዙኃን ላይ እየቀረቡ እያየናቸው ነው የምንገኘው። ከዚህ በፊት ደግሞ ሮድሪጎ በ ሪያል ማድሪድ ቤት ደስተኛ አለመሆኑን የሚገልጽ መልእክቶችን አስተላልፈው ስለነበረ የእሱን ፍላጎት ወይንም ምቾት ካልተሰማው በሪያል ማድሪድ ጥሩ ተከታታይ ጥያቄዎችን እያቀረበ ያለው ወይንም ፍላጎቱን እያሳየ የሚገኘው አርሰናል ስለሆነ ወደ አርሰናል ሊመጣ ይችላል የሚሉ ብዙ ሀሳቦች ናቸው እየተነሱ የሚገኘውና ቅድም እንዳልነው እንዲያጣሩ እድል ከተሰጣቸው ወይም እድል ያላቸው ጋዜጠኞች በዚህ ጉዳይ ላይ ምን አይነት ሀሳብ አላቸው የሚለውን እናነሳለን። ሌሎቹም የዝውውር ጉዳዮችን እናካትታለን። እንግዲህ ከአርሰናል ጋር በተያያዘ በጣም ብዙ ጥያቄዎች ናቸው ያሉት። እነዚህ ጥያቄዎች መካከል አንደኛው ለምሳሌ አጥቂዎችን ለማስፈረም እንደሚፈልግ አጥቂ ማስፈረም ፍላጎትም ደግሞ እንዳለው ማወቅ ከተጀመረ ሲመከር ቆይቷል። አርሰናል ጥር ላይ የተወሰኑ ፍንጮችን ሰጥቶ ነበር አይደለም፣ የኦሌ ዋትኪንስን ዝውውር ለማጠናቀቅ ኦሌ ዋትኪንስ ያው በደንብ አልተሞከረም ብለው የሚያስቡ ሰዎች አሉ። አንዳንዶቹ ደግሞ የተጫዋቹ እድሜ አርሰናል ቢያደርገውም እንኳን አስተማማኝ ዝውውር ነው ወይ ይሄ ጊዜያዊ መፍትሄ መፈለግ ነው ወይስ ለረጅም ጊዜ ክለቡን በውጤታማነት ማነት የአጥቂነት ሚናውን እየተጫወተ ወይም እየተወጣ የሚቆይ ሰው ይፈልጋል የሚል ነገር ነበር ያለው እና ግን አሁን አጥቂዎችን ከማስፈረም ጋር በተያያዘ አርሰናል ወለም ዘለም ይላል ተብሎ አይጠበቅም። አሁን እነዚህ ቅድም ያላቸው ሰዎች ያ ማለት አሁንም ለማስታወስ ያለ አድማጮቻችን ከተለያዩ ክለቦች ለዚህ አትሌቲክ የሚቀርቡ ጥያቄዎች አሉ። ኦንስቲየን የሚባለው ሰውዬ እነዚህን ጥያቄዎች ይዞ መልስ ያስቀምጣል። ዴቪድ ኦንስቲየን ይባላል። ስለዚህ ለእነዚህ ጥያቄዎች የቀረቡት መልሶች ነው። አሁን ለምሳሌ አርሰናል ደጋፊዎች የሚጠይቁት አንደኛው ጥያቄ ከአጥቂ ማስፈረም ጋር ተያይዞ ብዙ ነገሮች እንደሚባሉ እናውቃለን። ከቤንጃሚን ሼሽኮ እና ከቪክቶር ጎኮሬሽ አርሰናልን ለመቀላቀል የተሻለ ዕድል ያለው ማነው የሚል ጥያቄ አቅርበውለት ነበር። ለዚህ ጥያቄ ከመለሱት መልስ ወይም መልሱ ላይ ከተቀመጠው ሀሳብ አንደኛው አርሰናል አጥቂ ከማስፈረም ጋር በተያያዘ ብዙ አውርቶ ዝም ብሎ የሚያልፈው የዝውውር መስኮት ይሆናል ተብሎ እንደማይጠበቅ፣ ይሄ ለአርሰናል ደጋፊዎች በጣም አሪፍ ነው። አውርቶ የሚያልፈው አውርቶ ግን ሳይተገብረው የሚቀረው ነገር ይኖራል ተብሎ አይጠበቅም። ይልቁንም እንደተሰጠው መልስ ከሆነ የመወሰን ጉዳይ ነው። አሁን አርሰናል ቤት የቀረው የመወሰን ጉዳይ ማለት አማራጮች አሉ ከነዚህ ካሉት አማራጮች ከነዚህ ከቀረቡት አማራጮች የትኛው ላይ ልረፍ፣ የትኛው ላይ ልጽና፣ የትኛውን ዝውውር ልጨርሰው የሚለው ጉዳይ ላይ ነው የሚገኙት። ስለዚህ በተለይ ከሁለቱ የፊት መስመር ተጫዋቾች ከጎኮሬሽና ከሼሽኮ የትኛው አርሰናልን ይቀላቀል የሚለው የምርጫ ጉዳይ ላይ ናቸው ያሉት ነው። ስለዚህ ተወርቶ የሚቀር ነገር አለመኖሩ በጣም ቆንጆ ነገር ነው። አንዳቸው ከአንዳቸው ምን የተለየ ነገር አላቸው? ያው ለምሳሌ በቁጥር ደረጃ ብቻ ቁጥርን ብቻ መነሻ የምታደርጌ ከሆነ የጎኮሬሽ ቁጥር በጣም በጣም አሪፍ ነው፣ ጎል ፕላስ አሲስቱ ማለት ነው። ግን ጎል ፕላስ አሲስቱን ቁጥሩን አይተሽ የሚጫወተው እኮ ግን በስፖርቲንግ ሊዝቦን ነው፣ የፖርቹጋል ሊግ እኮ ነው ቤንጃሚን ሼሽኮ ከሚጫወትበት የጀርመን ቡንደስ ሊጋ አንጻር ሳየው የፖርቹጋል ሊግ ደከማይንም ወይ ምናም እያልሽ ከሄድሽ ደግሞ ቁጥሮችሽን ወይ የበለጠ የምታጠናክሪበት ቁጥሮችሽን ወይ ደግሞ መጠራጠር የምትጀምሪበት። ሌሎች ነገሮችን ልይ እስቲ፣ እንቅስቃሴው ልየው፣ እንቅስቃሴው በእኔ ጨዋወት ውስጥ የበለጠ ወሳኝ አጥቂ፣ ወሳኝ ጎል አስቆጣሪ የመሆን እድል አለ ወይ የሚል ሌሎች ነገሮችን ታሳቢ ማድረግ ውስጥ ገብያለች ማለት ነው። ግን ቁጥርን መነሻ የምናደርግ ብቻ ከሆነ የቪክቶር ጎኮሬሽ ቁጥር በጣም ያስደነግጣል፣ በጣም ያስደነግጣል። ስፖርቲንግ ሊዝበን ካደረጋቸው ጨዋታዎች በላይ ነው የጎል ኮንትሪቢሽኑ፣ በጣም በላይ ነው የጎል ኮንትሪቢሽኑ። ጎል ኮንትሪቢሽን ማለት ቅድም እንዳልነው ጎል ፕላስ አሲስት ስለሆነ፣ ስለዚህ ሁለቱም በአርሰናል ሁኔታቸው ከግምት ውስጥ ገብቶ ወይም የሁለቱንም ተጫዋቾች ዝውውር ሁለቱንም በአንዴ ወደ ኤምሬሲ ሲዲ የሚወስዳል እያልኩሽ ሳይሆን የሁለቱንም ተጫዋቾች ጉዳይ ከግምት ውስጥ አስገብተው እየሰራበት ነው የሚገኘው። ግን አሁን ላይ ሆነ በጣም ከባድ ነው ጎኮሬሽን ነው አርሰናል የሚያመጣው ወይም ደግሞ ሃየር ኦን ዘ ሊስት ያለው ቤንጃሚን ሼሽኮ ነው ብሎ ለማለት በጣም ያስቸግራል። ግን ሁለቱንም ሁለቱንም የተሻለ የማስፈረም እድል አለው። ሁለቱንም አቴታይም አደለም ነው ሁለቱም ጋር ነገሮች በጥሩ መንገድ እየሄዱ ነው። ከሁለት አንዱን ፒክ ማድረግ ነው የመጨረሻ ውሳኔ ላይ ሲደርሱ ይህንን ነገር ሊያደርጉ ይችላሉ የሚል ሀሳብ ነው ያለው። ስለዚህ አንዱ የበለጠ እድል አለው አንዱ ያነሰ እድል አለው ከማለት ይልቅ ሁለቱም ላይ አርሰናል ጥሩ ስራ እየሰራ ነው። አጥቂ ማስፈረሙን ግን በጨልታ የማያልፈው እንደሆነ በጣም ብዙ አመላካች ነገሮች አሉ የሚል ነገር ነው የተነገረው። ይህንን ለማድረግ አርሰናል ለምን እንደሚገደድ ይህንን ከማድረግ ውጭ አማራጭ እንደሌለው በደንብ ምንረዳ ይመስለኛል። ምክንያቱም ከዚህ በፊት በጣም በተደጋጋሚ እንዳልነው በአርሰናልና በሊቨርፑል መካከል ልዩነት ኖሮ ሊቨርፑልን ሻምፒዮን አርሰናልን ሁለተኛ ያስባለው ነገር የሊቨርፑል ተጫዋቾች ያገቡት ጎል አርሰናል ካገባው ጎል ጋራ ሲነጻጽር በአስራ ሰባት ብልጫል የአርሰናል ተጫዋቾች የእያንዳንዳቸው የጎል ኮንትሪቢሽን እና የሊቨርፑል ተጫዋቾች የጎል ኮንትሪቢሽን የተጫዋቾቻቸው መካከል የነዛ በዛ ያሉ ተጫዋቾች ወደ ደብል ፊገር የገቡ ናቸው። እና ብዙ ብዙ ነገሮቹ እዚህ ላይ የተነሱ ስለሆነ አስፈላጊነቱ ታምኖበታል። የታመነበትን ነገር አርሰናል ያደርጋል ወይ ከነበረ ጥያቄው ግን አሁን ሊያደርግ በደንብ በደንብ ተዘጋጅቷል። የማስፈጸም ስቴጅ ላይ ደርሷል። ኤክስኪውሽን ስቴጅ ላይ ደርሷል። መተግበር ትግበራ ላይ ደርሰዋል ነው የሚለው። እዚህ ላይ ባለፈው ስታንሽ ነበር አንች ማለት ለምሳሌ አዲሱ ስፖርቲንግ ዳይሬክተር ቤርታ ከቤንጃሚን ሼሽኮና ከጎኮሬሽ ለማን እንደሚያደሉ አርቴታ፣ የትኛው ተጫዋች ላይ የበለጠ የጠነከረ ፍላጎት እንዳለው ምናምን ስናነሳ ነበር በሁለቱ መካከል በተጫዋቾች ምርጫ ላይ በቤንጃሚን ሼሽኮና በጎኮረሽ መካከል ልዩነት እንዳለ፣ የአርቴታ ፍላጎት ሼሽኮ፣ የአንድሪያ ቤርታ ደግሞ ጎኮረሽ እንደሆነ እየተገለጸ ነበር። ሆነም ቀረ ግን አንድ ለአርሰናል ደጋፊዎች የሚያረጋጋ የሚመስለኝ ነገር ከሁለት አንዳቸው ሊመጡ የሚችሉበት እድል በሁለቱም ላይ እኩል ስራ እየተሰራ ነው ያው አደላ አሁን የተጣሩት መረጃዎች የሚያሳዩት በሁለቱም ላይ እኩል ስራዎች እየተሰሩ ነው። ስለዚህ አዎ የሆነ ተጫዋች አርሰናልን በሚቀጥለው ሁለንድራመ አርሰናልን የመቀላቀል ድላቸው ሰፊ ነው ማለት ነው። እዚህ ላይ ነው እንግዲህ የሮድሪጎ ጉዳይ ደግሞ የሚጨመረው አለ። ሮድሪጎን በአርሰናል ማሊያ አስበሸዋል። ምን አላሰብኩትም፣ ከማድሪድ ማሊያ ውጭ አስቤ አላቅሙን ለመናገር በቃ ረጅም አመት በማድሪድ ቤት የሚያሳልፍ አይነት ተጫዋች ነበር የሚመስለኝ ምክንያቱም በጸጥታ ነበረ የሚኖረው ሁለትም ደግሞ እዚያም በጣም ስኬታማ ነው አሁን ቪኒሽየስን ከሪየል ማድሪድ ሊወጣ ይችላል ብለን የምናስብባቸው ብዙ አጋጣሚዎች ተፈጥረዋል እሱም የሚሰጣቸው አስተያየቶች አሉ አለመግባባቶች እንዳሉ እያሳለፋቸው ነገሮችን ምናምን ስናስብ ሊወጣ ይችላል ሊሄድ ይችላል ብለን ልናስብ እንችላለን ሮድሪጎ ላይ ግን ብዙ አይነት ነገሮች አልነበሩ እንደነዚ አይነት ግን አሁን እሱ በተለይ መጀመሪያ ላይ አስተያየት ሰጠ ከተባለ በኋላ የመውጣቱን ጉዳይ በተመለከተ ሀሳቦች በብዛት ይነሳሉ እና ወደ መውጣቱ ጉዳይ እንደጀመረ ደግሞ ከአርሰናል ጋራ ነው ሞራ ከአርሰናል ጋራ ነው ደግሞ የተገናኘው። እና ብዙ ከሌላም ክለብ ጋር አላየሁት። አንድ ወቅት ላይ ከአርሰናል ጋራ ከመገናኘቱ በፊት ስሙ ወደ ሳኡዲ አረቢያ ሊሄድ ይችላል የሚሉ መረጃዎች ነበሩ። ቪኒሺየስንም በተመለከተ አብሮ ሲነሳ እንደነበረው ማለት ነው። ከዛ በኋላ ግን አሁን በአብዛኛው ስሙ እየተነሳ የሚገኘው ወደ አርሰናል ነው። ይሄ ደግሞ የሆነበት ዋነኛው ምክንያት ብዬ የማስበው አርቴታ የሮድሪጎ በጣም አድናቂ ነው ተብሎ መረጃዎች ሲጻፉ ነበር። የእሱን አጫወት በጣም ይወዳል፣ ለልጁም ላይ ጥሩ አይነት ስሜት ያለው አይነት ተጫዋች ነው ተብሎ ተጽፎ ነበር። እራሱም ደግሞ ሲናገር እንደነበረው በእርግጥ ስም ባይጠራም ግን ዋንጫ ማንሳት የሚፈልግ አንድ ቡድን በቃ በጥሩ ተጫዋቾች ስብስብ መሞላት አለበት። ያንን ነው ደግሞ የምንመለከተው ዋንጫ የሚያነሱ ክለቦች ላይ በአብዛኛው በተለይ በተደጋጋሚ ዋንጫ የሚያነሱ ሀይለኛ የሚባሉት ክለቦች ላይ የምናየው ትልቁ ኳሊቲ በጥሩ የተጫዋቾች ስብስብ የተሞላ ቡድን ሲሆን ነው። ስለዚህ እንደዛ ማድረግ አለብን የሚል ሀሳብ ስላለው ራሱ አርቴታ እንደነዚህ አይነት አጋጣሚዎችና እድሎች ከተፈጠሩ የሚወደው አይነት አጫዋወት ያለው ውጤታማ ነው ብሎ የሚያስበው ተጫዋች ካለ ያንን እድል ይጠቀማል፣ በሚል ሀሳብም የመጣ አስተያየት ሊሆን ይችላል ብዬ ነው የምገምተው። አዎ፣ ግን ልክ ነው። አሪፍ አሪፍ ነጥቦች ናቸው። ግን አርሰናል ይህንን የሮድሪጎን ዝውውር እውን ይፈጽመዋል ወይ? ወይም እውን ከማድረጉ በፊት እነዚህ መሠረታዊ ጥያቄዎች መጠየቅ ያለባቸው ወይ ነው። አንድ እውነት፣ ክለብ ለክለብ የተጀመረ ነገር አለ ወይ? ያ ማለት አርሰናል ከሪያል ማድሪድ ጋራ በተጫዋቹን መግዛት፣ ማዘዋወር፣ ወደ ኤምሬስ መውሰድ በሚቻልበት ጉዳይ ላይ የተጀመረ ነገር ስለመኖሩ የወጣ ነገር የለ በአርሰናልም በኩል ይሁን በሪያል ማድሪድም በኩል በቃ ከልጁ የተሰሙትን ፍንጮች ይዞ አርሰናል አጥቂ ወይም ጎል የሚያስቆጥረለትን ወይም ጎል የማስቆጠር አቅም ያላቸውን ተጫዋቾች እንደሚፈልግ ስለታወቀ ነው ወይ ይሄ ትስስር ከአርሰናል ጋር የተፈጠረው የሚለው ነገር በጣም ወሳኝ ነው። በተጫዋችና በክለብ ወይም በተጫዋቹ ኤጀንትና በአርሰናል መካከልስ የተጀመረ ነገር አለ ወይ? ተገናኝተው፣ ተነጋገሩ፣ ሀሳብ ተለዋወጡ፣ ጥረት ተጀመረ የሚሉ ነገሮችን እኮ አልሰማንም። አሁንም ዝም ብሎ የተፈጠሩ አሶሲሽኖች አሉ። እውነት ለመናገር ደግሞ አርሰናል ሮድሪጎን ወደ ኤምሬስ ስቴዲየም ለመውሰድ ፕሮፐር የሆነ ጥረት ያደርጋል ወይ? እውነት ማሰብ ያለብን ጎኮሬሽን ለማስፈረም፣ ቤንጃሚን ሼሽኮን ለማስፈረም፣ ሌሎች ቦታዎች ላይ ራሱን ለማጠናከር የሚያደርጋቸው ነገሮች አሉ። እነዚህ ራሱን ለማጠናከር የሚያደርጋቸው ነገሮች ላይ ተርፎት ሮድሪጎን መውሰድ ይችላል ወይ? ፕሮፐር ፑሽ ያደርጋሉ አርሰናል ሮድሪጎን የራሱ ለማድረግ የሚለው ነገር አለ አርሰናል ካሉበት ሌሎች ጉዳዮች አርሰናል ካሉበት ሌሎች ፍላጎቶች አንጻር ሮድሪጎን ወደ ኤምሬስ ስቴዲየም ለመውሰድ ቢፈልግ እንኳን አፎርደብል ነው ይቻላል ወይ ወይስ በምን ፋንታ ምንን ሰርዞ ነው ይሄንን ሊያደርግ የሚችለው ምክንያቱም መሀል ክፍሉን ለማጠናከር ምን እያደረገ ምን እያሰበ ከማን ጋር ምን ጥረት እያደረገ እንደሆነ እያወቅነ ያለነው አጥቂ ላይ የሚሰጥ ትኩረት እንዳለ ሆኖ ሌሎች ቦታዎች ላይ ራስን የማጠናከር ጥረቶችም እንደዚሁ ይደረጋሉ። ስለዚህ ይሄ አብሮ ነገር መታየት የለበትም ወይ ሀፕን ያደርጋል ወይስ አያደርግም እና ሌላው መሰረታዊ ጥያቄ ግን የሚሆነው እውነት ሮድሪጎ እንደተባሉ አርሰናልና ወይ መቀላቀል የሚፈልገው የሚለውም አብሮ መመለስ ያለበት ይመስለኛል። ለማንኛውም አርሰናል ፕሮፐርሊ የእውነት ለመናገር በደንብ በደንብ በደንብ ስራውን እየሰራ ያለ ነው እኔ እንደውም ብዙ ነገሮችን ሳይ ሳይ ከቆየው በኋላ ያርሰናል ለሚቀጥለው የውድድር ዓመት ተጠናክሮ የመቅረብ ለሶስት ተከታታይ የውድድር ዓመት ሁለተኛ የመውጣት ቁጭቱ በቃ በደንብ ድራይቭ እያደረገው መሆኑን ሳይ ይህ ወሬ ለለውጥ ያወፈረው አርሰናል። ዝውውሩን በተመለከተ ካነሳን ግን የእንትናን ወሬ ሰምትሸዋል ብዬ አምናለሁ። ላሚን ያማል፣ ላሚን ያማል ባርሴሎና ፍርሃት ውስጥ ገብቷል፣ ከላሚን ያማልን አጣው ይሆን የሚል የሚል ዜና ወጥቶልሻል። በቃ አስደንጋጭ የሆነ ኦፈር ሊቀርብለት ይችላል ነው እንግዲህ ልጁ ገና አስራ ስምንት ዓመት አልሞላውም። የባርሴሎና የመጀመሪያ ዕቅድ የነበረው ለላሚን ያማል አስራ ስምንት ዓመት ሲሞላው የአብረንን ቆየ ውል ማራዘሚያ ጥያቄ ይዞ መቅረብ ነበር። በኋላ ሲያይ እንትና በጣም ጠንካራ ፍላጎት አለው አሉ እሱ ላይ ፒኤስጂ፣ ያማል ላይ ፒኤስጂ ደግሞ ለላሚን ያማል በጥቅም መልክ ሊሰጠው የሚችለው ገንዘብ ዘግናኝ ነው። ሌሎች ክለቦች እውነት ላሚን ያማል ነገሮችን እያመዛዘነ ከሆነ ከፋይናንሻል ተርምስ አንጻር ከገንዘብ አንፃር ከጥቅም አንጻር ነገሮችን እየመዘነ ከሆነ ሪያል ማድሪድም እድሉን ካገኘ አይተው ያው እንደተለመደው አሳማ ሊወረወር ይችላል እንጂ ፊጎ ላይ እንደተደረገው አንት ሆዳም ምናምን ሊሉት ይችሉ ይሆናል እንጂ ሪያል ማድሪድ ካገኘ እድሉን ለሪያል ማድሪድ ትልቅ ድል ነው የሚሆነው። ለእኔ ግን ከዜሮ በታች ነው እድሉ ብዬ ነው የማስበው። አሁን ላሚን ያማልን በባርሴሎና ለማቆየት በባርሳ ሰዎች በነ ላፖርታ በባርሳ ዳይሬክተር በዴኮ የሚደረገው ጥረት ላይ ላሚን ያማል አንድ ነገር ተናግረዋል። በባርሴሎና ከፍተኛ ክፍያ ከሚከፈላቸው ተጫዋቾች መካከል አንዱ መሆን እፈልጋለሁ አላሉ። ፔሚ ሞር ነው ይሄ ያው እና ስቲ አስራ ስምንት ይሙላኛል አሉ። አሁን በጁላይ ነው? አዎ አስራ ስምንት ጁላይ ላይ አስራ ሶስት ከዛ ባርሴሎና ይሄንን ነገር አይ ትንሽ እንደዚህማ ነው ይሄማ እንደዚህ ነው ምናምን እመኝኛ አሁን ላሚን ያማል ከባርሴሎና ጋር ውሉን ያራዝማል። የእሱ ጥቅም ከፍ ይልለታል። የውል ማፍረሻው ደግሞ በጣም ዘግናኝ ነው የሚሆነው። ፒ ኤስ ጂ አይደለም ማንም ተባብረው ቢመጡ ውል አፍርሰው ያለ ባርሴሎና ፈቃድ ተጫዋሹን መውሰድ እንዳይችሉ አድርገው ይቆልፉታል። የላሊጋው ክለቦች እንዲህ ያለ ባህሪና ልማድ ስላላቸው ነው መልሽ። ስለዚህ እነሱ ምን አሉ? ቆይ ግድ የለህም ልደትህ ይምጣ አሉ። አሁን እንፈራረም ግን ሪቪል የምናደርገው ያን ይሆናል የልደት ስጦታ ነው። የልደት ዕለት የምናሳውቅበት ጊዜ ይሁን ጁላይ 13 ከዛ በፊት ግን እንጨርሰው ነገሩን ነው የሚሉት እነ ዴኮ እነ ሆዋላ ፖርት። እውነት ግን አሁን አንቺን ብጠይቅሽ ጥያቄ፣ ላሚን ያማል ከባርሴሎና ይወጣል ብለሽ ታስቢያለሽ? አላስብም። እኔ ምንም የሆነ መረጃውን እንደ መረጃ ዝም ብለህ የምታየው እና የክለቦችንም ፍላጎት ደግሞ ዝም ብለ የምትረዳው ይሆናል እንጂ፣ ሊሆን ይችላል ምናምን ብሎ የሆነ በሀሳብ ውስጥ የሚያልፍ ነገር እንደዛ አይነት ስሜት የለኝም። አይ ወጣም በቃ ይሞክራሉ ምናምን ነው እንጂ ብዙ ነገር የተሳሰረ ይመስለኛል፣ ከባርሴሎና ጋር ያው ከልጅነት ጀምሮ ነው የባርሴሎና እንግዲህ ለማስያ ላይ ያደገው እና ለያይቶ ማሰብ እና ለሱም ደግሞ ይመቸዋለሁ ብዬ አንዳንድ ጊዜ ጠይቃለሁ እንደዛም ይሰማኛል። ግን ከባርሴሎና የመውጣት እድሉን እንዴት ነው የምትገመግቢው ብትለኝ፣ አይወጣም ብዬ በእርግጠኝነት የምናገረው አይነት ስሜት ነው የሚሰማኝ። አዎ ወደዛ የሚያመራ ነው። ግን ዞሮ ዞሮ ግን ከፍተኛ የሚባል የክፍያ ማሻሻያ ግን ይጠይቃል። ከፍተኛ የሚባል የክፍያ ማሻሻያም ይደረግለታል ተብሎ ነው የሚጠበቀው። ምክንያቱም በቃ አሁን የሚቀጥሉት የእግር ኳስ አመታት የነላሚን ያማል ናቸው። ምንም ምንም የአመታቱ መጪዎቹ ጊዜያቶች በሙሉ የነሱ ናቸው፣ የላሚን ያማል። ስለዚህ ላሚን ያማል የኔ ነው ማለት የሚያስከብርበት ላሚን ያማል አለላቸው ከተባለ ደግሞ ፍርሃት የሚፈጥርበት ጊዜ ቀላል ይሆናል ብዬ አላስብም። አስስበለሸዋል ባለፈው ስንል እንደነበረው ይሄ ኮፒ ፔስት ጎሎች አሉት አንድ አይነት ተመሳሳይ የሚገርም አቅም ያለው ልጅ ነው። የላሚን ያማል ባለቤት መሆን ባለቤት ኦውን ማድረግ እሱ የእሱን ራይት አሁን ማድረግ በጣም ብዙ ትኩረት ስለሚስብ አሁን አንቺ ባለፈው ስቲ እንደነበረው የባርሴሎና ጨዋታ እንዳልፍሽ መፈለግ ውስጥ ከመጣሽ ይሄ ስሜት የተፈጠረው ይሄ ፍላጎት እንደገና የመጣው የላሚን ያማልን የማየት ፍላጎትም ጭምር ስላለሽ አንዱ የሚስበው ብዙ ሰዎችን የባርሴሎናን ጨዋታ ለማየት ሲያስቡ ላሚን ያማል ምን ያደርግ ይሆን የሚል ጥያቄም ጭምር ስላላቸው እኮ ነው። ይህ አቴንሽን ደግሞ ማን ገንዘብ ነው፣ አቴንሽን ገንዘብ ነው። ስለዚህ በዚህ ሂደት ውስጥ ደግሞ እሱንና የእሱን መብት ወይም እሱን በባለቤትነት የሚይዙ ክለቦች ተጠቃሚነታቸው በጣም ከፍተኛ ይሆናል ነው። በስሙ ማሊያ ቢያዘጋጁ በዙም ብዙ ሚሊየን በቀን ሸጠው ሊያድሩ ይችላሉ እና የሆነ ከዚህኛው ስብስብ ውስጥ የሆነ ሰው ሳይጎል የሆነ ስኬት ባርሴሎና ይህ እንደ ስኬት አልቆጠር አይደለም፣ ሌላ ይሄ ሻምፒየንስ ሊግ ቢሆን ብቻ ይሄሌላውን አሁን እኮ አይደለም አሁን እኮ አይደለም ብለው በቀጣዮቹ ዓመታት አሁን የባርሴሎና ቀጣዮቹ ዓመታት የባርሴሎናና የላሚኒያም አላቸው የሚል ነገር ስለተናገርክ ሌሎች በጣም ወጣት ተጫዋቾችም አሉ ባርሴሎና ላይ እና ከነዚህ ስብስብ ሳይጎል በየጊዜው በቃ የምንመለከተው ነገር የበለጠ እያስደነቀን እንዲቀጥል ያው እንደዛ አይነት ፍላጎት አለኝ። ደግሞ ባርሴሎናም ያንን ይፈልጋል። የሃንሴ ፍሌክንም ዶሚኔት ቢያደርግ ደስ ይለዋል። ደግሞ ሃንሴ ፍሌክንም ራፊኒያንም ኮንትራታቸውን አራዝመው አስፈርመዋል፣ እና ይሄ የሚያሳይ ነገር አሁን ያለው ስብስብ አብሮ ሊቆይ ነው የሚለውንም የሚያስረዳ ነው። ግን እንዳልከው ላሚን ያማል ከፍተኛ ገንዘብ መጠየቁ ግን የማይቀር ነው። ያ ሚሆን ይሆናል ብዬ ነው ነው የምገምተው። አሁን አስራ ስምንት አመት ሞልቶ ሀል ቤት የለቀሁ ልቅ በምንባልበት እድሜ እሱ ይህንን ያህል በጣም በጣም በጣም የባርሴሎና ትልቁ ተከፋይ እንዲሆን ያስባል። ባርሴሎና በጣም ጥሩ ከፋይ ከሚባሉት ክለቦች መካከል ነው። ይሄኛው የላሚን ያማል ባርሴሎና ላይ የፈጠረው ይወጣብኝ ይሆን የሚለው ፍርሀት ስጋት፣ ሌላ ወሬ ሆነ ማለት ነው። ወደ አብረው ቢቆዩ ግን ለእኛም ለሁሉም የሚመች የሚመስለኝ እንደዛ ነው። ለያማልም፣ ለባርሴሎናም፣ ለእኛም፣ ለተመልካችም አሪፉ ነገር የሚመስለኝ አብረው ቢቆዩ ነው። በባርሴሎና ፍቅር ተነድፈሻል። እስቲ ቆይ እሱን የሆነ ፍቅር እንላዘናለን። ፍቅር እንላዘናለን፣ ግን አሁን ስታያቸው እንጆይ ታጣም እንጆይ ታደርገዋለህ። ያንን ጨዋታ ስታይ አለመዝናናት አይቻልም እውነት ለመናገር። እሺ አድማጮቻችን በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን።